የሚገባው ነገር እና መጣጣ ነበር፣ መጠቅለያ ምናምን ልጁ መጠቅለያ ምናምን ያስፈልጋል። ፎቶ አንድ ሴት እኮ ቢኖር ጥሩ ነበር፣ ማለት የሚያስፈልገው ነገር ይነግሩ ነበር። ባትንኩ ነው እንጂ መቼ ይላል ደርሶ አብርሃም ታደሰ የወንድ ልጅ አባት አባትዬና ሃይሚ ወንድም ቤተሰብዬ አብርሃም እንግዲህ በኢንስታግራም ፔጁ ላይ ፎስቷል ማለት ነው። እኔ ባልኩት እኔ በፖሰትኩ ሰዓት ቪዲዮን የፎሰተው ዋው! እኔ ሄታችሁ እኮ ነጭ ነጩ ነውና፣ አብርሽዬ መልእክቱን እያስተላለፈ ይገኛል። በጣም ለሚወዳት እህቱ ለሃይሚዬ፣ የእኔ ውድ እህት የልጅ አባት ሆኜልሻለሁኝ ሲላት፣ እሷ ደግሞ የእኔ ወንድም ደስ ብሎኛል እኔ ማክስቶን ብለዋለች። ሃይሚዬ ዋው ፈጣር ነው ደስ የሚለው እንግዲህ፣ መላው ፋሚሊ እንኳን ደስ ያላችሁ በድጋሜ ብያለሁኝ። እንግዲህ የነ አቤላ እነ ቪንዬ በጣም ተጨንቀው እንደው ሴት ብትኖር ሴት ብትኖር እያሉ ነበር። እና አበባ ይዛ አቶ ሄርሜላ ሆስፒታል የገጠማቸው ነገር ሄርሜላ ምጥታለች ባቸው አሉ። አበባውን ይዛ ተዛሩት ምን ትላለች እንግዲህ፣ አቀባበል ትችልበታለች። መርሃባ አለቻት አሉ። ወይኔ እናቴ እና ሄርሜላ ሄርሚላ ሄርሚላ ሄርሚላ ያው ዝሙት ነው እኛ ብንልም እነሱ መሬት ላይ ያለ አንድ ነው ስላልኳችሁ ማለት ነው። እና ያው አበባ ይዛ ሄው፣ እንግዲህ ህፃኑ ልጅ ጋር ሄዳ ሄው ታቅፈው ዶክተር እንትን ብላ ሄው እንትን እያለች ነው ማለት ነው። በጣም ነው ደስ የሚለው። እንኳንም ርትዬ ለዚህ ሰዓተ ሰላም አበቃሽ። ጥላቶችሽ አመት ሙሉ ሲሰርቡሽ የነበሩ ዛሬ አፍረው ቁጭ ብለዋል በየቤታቸው በዚህ አጋጣሚ ማለት ነው። እና አብርሽ እንግዲህ ደስ ብሎታል። ለሀይምዬ ሀይምዬ ፍንድቅድቅ። በጣም የምወዳት ዛሬ መታለች ልጅ ብላ ጥላቶቿን እርር እያደረገች መታለች። እና ወንድ ልጅ ሲሄድ ይሄዳል። አባቴ አይደለም አባት አይደለም አባት ቢሆን መተኪያ የለውም ወንድ ልጅ ይቀየራል ብላለች ሀይሚዬ። ስለዚህ ቆፍጠን ብላለች። ከሀይሚዬ ጀግንነትን ቆፍጣናን ተማሩ ሴቶች ዬ ማለት ነው። እና እንደው ቤተሰብ እኔ እንደው ጨዋታ ጫወታ እንደው ሀይሚዬ እንደው ማናት ሄርሚላ እንደው አበበይዛ መግባቷ ደፋር አደለች ደፋር አደለች አበበይዛ ገባች አሉ አበባ አቶ አቤላ አቶ አቤላ እንደው ሴት ቢኖር ሴት ቢኖር ሴት ቢኖር ሲሉ ሲል የነበረው ለካ ሄርሜላን ነው። ሄርሜላ ለልጁ እንደው ፎጣም ያስፈልገዋል። አረ እንደው እና ቤላ በጣም ተጨንቀዋል። እነ ቢኒ ትናንትና እኮ በጣም ተጨንቀው ነበር እንደምታዋቸው በጣም እንዴት ይሄ ነገር በቃ ሊያልቅ ነው ሩታ እና አብርሃም የሆነ ችግር ይፈጠራል ሩታ አብርሃምን የሆነ ነገር ብትለውስ ምናምን እያሉ ነበረ ያው እንደ ተጣሉ ተጣልተው ስለነበረ በዛ ምክንያት ማለት ነው እና ብዙ እያሉ ነበረ ና ቤላየ አይ ምንም አትልም ሩቲ ዴ ሩቲ ምጥ ላይ ሆና ምን ትላለች ብላችሁ እንደዚህ የምትጨነቁት እንደው ዛሬ ስምንት ሰሩ ይሆና ይዟችሁ ሩታ ራስ ቤት ሆና ገንፎ እየበላ የተቀረጻላችሁ እንዳትጨነቁ እና ቤላይ እና በጣም የገረመኝ የሄርሜላ አበባ ነው አበባ ይዛ ሄዳለች እያሉ ነው እንግዲህ እስኪ ለማንኛውም ማታ ስናይ ሁላችንም እናምናለን ያው ብትሰጣትም ችግር የለው ምንም ችግር የለውም። ምንም